የአዲስ አበባ ፖሊስ ጠቅላይ መምሪያ በአካል ጉዳተኞች ላይ ከሚፈጸሙ ወንጀሎች ጋር ተያይዞ የሚሰጠውን አገልግሎት የበለጠ ተደራሽ ለማድረግ ራስ አገዝ አሰራር ድርጅት ህብረት በኢትዮጵያ ከተባለ መንግሥታዊ ያልሆነ ድርጅት ጋር በመተባበር ለፖሊስ አመራርና አባላት የምልክት ቋንቋ ስልጠና ሰጠ። ኢንስፔክተር አልማዝ አባይነህ ተጨማሪ ዘገባ አላት። ስልጠናው የተሰጠው በአዲስ አበባ ፖሊስ ጠቅላይ መምሪያ ከአስራ አንዱም ክፍለ ከተማ ለተውጣጡ የማህበረሰብ አቀፍ ፖሊስ አገልግሎት ኃላፊዎችና ለሴቶች ና ህጻናት ወንጀል ምርመራ ኃላፊዎች ነው። በስልጠናው ላይ ተገኝተው የመክፈቻ ንግግር ያደረጉት በአዲስ አበባ ፖሊስ ጠቅላይ መምሪያ የልዩ ልዩ ና የተደራጁ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር ሽፈራ ጉቱ ሲሆኑ የአዲስ አበባ ፖሊስ አመራርና አባሉ በተለያዩ ቋንቋ ስልጠናዎችን በመስጠት ወንጀልን በመከላከልና ምርመራ በአግባቡ እንዲጠ ሲጠራ ከባለ ድርሻ አካላት ጋር እየሰራ መሆኑን ተናግረዋል። በአካል ጉዳተኞች ላይ የሚፈጸም ወንጀልን በበለጠ ለመከላከልና ምላሽ ለመስጠት የባለድርሻ አካላት ቅንጅታዊ ተሳትፎ አስፈላጊ በመሆኑ ለሚሰጠው የምልክት ቋንቋ ስልጠና የምልክት ቋንቋ ብቻም ሳይሆን ሌሎችም በኢትዮጵያ በአዲስ አበባ ከተማ ውስጥ የሚገኙ ሌሎች የውጭ ሀገር ዜጎችን ቋንቋ ማስተማር ጭምር ላይ ስለሚገኝ በቀጣይ ተመሳሳይ ስልጠናዎችን ከባለድርሻ ድርሻ አካላት ጋር በቅንጅት ለመስራት ዝግጁ መሆኑን በዚህ አጋጣሚ ለመግለጽ ይፈዳለሁ። ፖሊስ ማህበረሰቡ ላይ የወንጀል ድርጊት ቢፈጸም ችግሩን ይፈታል ብሎ የሚመጣበት ተቋም እንደመሆኑ መጠን የምልክት ቋንቋ መማሩ መስማት የተሳናቸው የማህበረሰብ ክፍሎችን ለመርዳት እንደሚጠቅም የተናገሩት የራስ አገዝ አሰራር ድርጅት ህብረት በኢትዮጵያ ዋና ዳይሬክተር አቶ ዮሴፍ አካሉ ናቸው። በምንችለው እንደግፋለን እናሰፋለን በደስታ ምክንያቱም እናንተን ስናሰለጥን እናንተ ነገሩ ሲገባችሁ ልጆቻችንን የማህበረሰቡን ጉዳይ ትፈቱልናላችሁ ከና ታግዙናላችሁ አቅም ትሆኑናላችሁ እኛም ለእናንተ አቅም እንድንሆን ብለን ስለምናስብ በደስታ እንሄድበታለን። የራስ አገዛ አሰራር ድርጅት ህብረት በኢትዮጵያ መንግስታዊ ያልሆነ ድርጅት አስተባባሪ የሆኑት ወይዘሮ አስቴር ግርማ ከአዲስ ፖሊስ ጋር ባደረጉት ቆይታ እንደገለጹት 14 የሚሆኑ አገር በቀል ሲቪል ማህበራት በጋራ በመሆን እንደዚህ አይነት ስልጠናዎችን እንደሚሰጡ ገልጸው፣ ፖሊስ ደግሞ ጥቃት ለሚደርስባቸው ሰዎች የመጀመሪያ ደራሹ እንደመሆኑ መጠን መስማት የተሳናቸው ሰዎች ጥቃት ደርሶባቸው ቢመጡ እንኳን በክፍለ ከተማ ደረጃ አስተርጓሚ እንዲኖር ታስቦ የተሰጠ ስልጠና መሆኑን ገልጸዋል። አካል ጉዳተኛ ህጻናት በተለይ በሁሉም በምንሰራቸው ስራዎች ውስጥ እነሱን ማካተት የግድ ይላል። ብዙ ጊዜ እየተረሱ ናቸው ከኋላ ናቸውና፣ በተለያዩ በማህበረሰቡ ውስጥም ባሉ የተሳሳቱ አመለካከቶች ምክንያት ከብዙ ነገር ይገለላሉ። ከጥቃት ጋር ስናገናኝ ደግሞ ፖሊስ ያው ግንባር ቀደም ይሆናል ማለት ነው። ጥቃትን ከመከላከልም ከተፈጽሞም ሲገኝም ደግሞ ያው ተገቢው ምላሽ ከመስጠት አንጻርና ከፖሊስ ጋር መስራት የግድ ይላል። በአዲስ አበባ ፖሊስ ጠቅላይ መምሪያ የሴቶችና ህጻናት ወንጀል ምርመራ ግንዛቤ ማስጨበጫ ማስተባበሪያ ኃላፊ የሆኑት ዋና ኢንስፔክተር አለማየሁ ንጋቱ እንደተናገሩት ፖሊስ ሙሉ እንዲሆን የምልክት ቋንቋን መማሩ አስፈላጊ መሆኑን ተናግረዋል። ፖሊስ ሙሉነት ሊኖረው ይገባል። በተለይ ጥቃት ተፈጽሞባቸው የሚመጡ የተለያየ የማህበረሰብ ክፍሎች ይኖራሉ። የመስማት ችግር ያለባቸው የተለያየ ጉዳት ያለባቸው በሚመጡበት ጊዜ እንደሌላው ማህበረሰብ በተገቢው ምርመራውን ለማከናወን ቃል ለመቀበል ሰፋፊ የሆነ ለምርመራችን ሊጠቅሙ የሚችሉ ነገሮችና ለቀጣይ በዚሁ ምርመራ ሂደት ተከትሎ ውሳኔው ለማሰጠት ለፍትህ ስርዓቱ ትልቅ አጋዥነት ያለው ነው የሚሆነው ማለት ነው። ያነጋገርናቸው ሰልጣኞችም ብዙ ግንዛቤ ማግኘታቸውንና ስልጠናው አስፈላጊ መሆኑንም ተናግረዋል። ጥሩ ግንዛቤ ይዘናል። እኛም ወጥተን ማህበረሰቡን ባገኘነው እውቀት ለማገልገል ቃል እንገባለን። ብዙ ምልክቶችን አውቅ ያለሁ በፊት የምቸገርባቸውን ቢያንስ ስምህ ማን ነው ስምሽ ማን ነው የስ ከየት መጣችሁ? የተባሉ ዋና ዋና ቋንቋ የሚባሉትን በደንብ ግንዛቤ አግኝቼበታለሁ። ትምህርት ቤቶች እንዳላውቃለሁ ግን እንደዚህ በዚህ ልክ ነው አንዳንድ በፊት ስረዳ ሳይ እውነትም አይመስለኝም ውሸት የሚመስሉ ነበር። አሁን ግን በተግባር እዚህ ስልጠና ላይ ያየሁት በተግባር እንደዚህ መግባባት እንደሚቻል ከማንኛውም ሰው እንደ ማንኛውም ሰው መግባባት እንደሚቻል ነው ተረዳሁት።